ሰላም። ስለዚህ ስለወደፊቱ መልካም ኑሮ ጠቃሚ ጎዳና ለመክፈት የሚቻል ቢሆን እነዚህን ጠንካራ ሕጎች በስራ ላይ መዋል ይገባናል። አንደኛ፣ በሌሎች ጥቃትና ጉስቁልና የመደሰት ልምድ እንዲቀር ማድረግ። ሁለተኛ፣ የሌላውን ሰው ስሜትና ፍላጎት ከራስ ስሜትና ፍላጎት ጋር ሁልጊዜ ማነጻጸር። ሶስተኛ የገዛ ራስንም የማይገባ ነገር በሚፈልግበት ጊዜ ፍላጎቱን መከልከልና ከወሰኑ እንዳያልፍ በህሊና ፍርድ መቅጣት። አራተኛ የማይሰሩ ሰዎች የሚሰሩትን ሰዎች የድካም ፍሬ እየገፈፉ በቁንጣንና በትዕቢት እንዳይሞቱ ድሆች ሰራተኞችም የጉልበታቸውን ዋጋ እየተነጠቁ በችግርና በመጎሳቆል እንዳያልቁ የሚከለክል ሚዛናዊ ፍርድ ማቆም። የሚያኮረው የሚመስለውን ልዩ ነገር ቢኖረውም በኩራትና ሰዎችን በጎዳበት ጊዜ የሚኮራበን ነገር ከሰው በታች የዋለው መሆኑን ማወቅ። ስድስተኛ መሬትና ከውስጧ የምናገኛቸው ነገሮች ሁሉ በዚህ ዓለም ባለንበት ጊዜ ብቻ የሚያገለግሉ እንጂ በመቃብር ውስጥ ወይም በሌላ ዓለም ሁነን ስለማንጠቀምባቸው ከአስፈላጊ ድርሻችንና አልፈን ሌሎችንም አስፈላጊ ድርሻቸውን ከማሳጣት መቆጠብ ወይም መታገድ። ሰባተኛ ዓለምን ጎርበጥ ባጣ ያደረጋት የነጣቂዎች ጮሌነትና የተነጣቂዎች ነፈዝነት እንጂ እግዚአብሔር ሲፈጥራት ውብና ለሁሉ የምትበቃ የነበረች መሆኗን እያንዳንዱ ሰው እንዲያውቅ ማድረግ። ስምንተኛ አንድ ሰው ቢያንስ ቢያንስ ራሱንና አካባቢውን እንዲሁም የሚኖርባትን ዓለም የሚያውቅበትን መጠነኛ ትምህርት ሳይኖረው እንዳይቀር ማድረግ። ዘጠነኛ ለትምህርትና አዲስ ነገሮችን ለማግኘት ለማሰብና ለመፍጠር የሚያስችል የተሻለ አእምሮ ያላቸውን ሁሉ በችግርና እድል በማጣት ተሰናክለው እንዳይቀሩ በትምህርት ሜዳ የችሎታን ልዩነት እንጂ የዘር ልዩነት አለመመልከት። አስረኛ ማንኛውም ሰው በችሎታው ይነስም ይደግም በዓለም ውስጥ የሚፈለግበት ቦታ ያለው መሆኑን እንዲታወቅና ባለው አቅም የሚሰራበትን እድል እንዲሰጠው ማድረግ